ማንቸስተር ዩናይትድ ትላንትና በዩሮፒያ ሊግ ያደረገውን ጨዋታ ባቸው ውጤት ፈጽመዋል። በስታዲዮ አኒዮታ በላሪያል ስቴዲየም የተደረገ ጨዋታ ነበር። ሪያል ሶሲዳድ ለማንቸስተር ዩናይትድ ብዙም ፈታኝ ያልነበረበት ጨዋታ ነበር። ነገር ግን ማንቸስተር ዩናይትድ በዘንድሮ የውድድር ዘመን ያለምንም ዋንጫ ላለማጠናቀቅ ከፈለገ ወይም ደግሞ የዩሮፒያ ሊግ ዋንጫውን ለማሳካት ከፈለገ ምን ያስፈልገዋል የሚለውን አንዳንድ ነጥቦችን እያነሳን ቆይታ የምናደርግ ይሆናል። በተለይ መጀመሪያ ማንሳት ያለብን ነገር ማንቸስተር ዩናይትድ ለመጨረሻ ጊዜ 2017 ላይ የዚህን ውድድር ሻምፒዮንነት ባረጋ ገጠበት ጊዜ በአሰልጣኝ ጆዜ ሞሪኖ ሲመራ ልክ እንደ አሁኑ ውጥንቅጡ የበዛ ሲዝን እንኳን ባይሆኑም ቡድኑ በሊጉ ደረጃ ሰንጠረዥ ያጠናቀቀው ስድስተኛ ደረጃ ላይ እንደነበር ይታውቃል ስለዚህ የመጀመሪያው ነጥብ የሚሆነው በአውሮፓ ውድድሮች ላይ አይዲያሊስት ከመሆን ይልቅ ፕራግማቲክ መሆን የተሻለ አማራጭ እንደሆነ ማንሳት ይቻላል። ማንችስተር ዩናይትድ በምድብ ጨዋታዎች ላይ የነበሩ ጨዋታዎችን በሙሉ ማሸነፍ ከቻለ በኋላ በዛ የውድድር ዘመን 2017 ላይ ከጥሎ ማለፍ ጨዋታዎች ጀምሮ የጆዜ ሞሪኒዮ ቡድን ጨዋታዎችን የሚያሸንፈው በአንድ ጎል ልዩነት እንደነበር ይታወቃል። ከአንደርሌክት ጋር የነበረው ጨዋታ የተጨማሪ ሰዓት ጭማሪዎችም እንደነበሩት እናስታውሳል። ወይም ደግሞ በኤክስትራ ታይም ጭምር የተጠናቀቀ ጨዋታ እንደነበረ የሚዘነጋ አይደለም። ከዛ አያክስ አምስተርዳምን ሁለት ለባዶ ሲያሸንፍ በሁለት ጎል ልዩነቶች ሲያሸንፍ ተመልክተናል። ስለዚህ የአሰልጣኝ ሩብን አሞሪን ቡድንም አይዲያሊስት ከመሆን ይልቅ የተሻለ የሚሆነው ፕራግማቲክ መሆንና እንደ ተጋጣሚው የሚለዋወጥ የጨዋታ ቅርጽና አቀራረብ ሊኖረው እንደሚገባ ማንሳት ይኖርብናል። ሁልጊዜም በተደጋጋሚ የአሰልጣኝ ሩብን አሞሪን በአጭወት መንገድ ተለዋጭ ሊሆን ይችላል። ነገር ግን በአሰላለፍ ረገድ በአፕሮች ነገር ጌሞችን አፕሮች በሚያደርግበት በቢውልድ አፕ ፌዞች ላይ በተለያዩ መንገዶቹ ተመሳሳይነት ይታይበታል ስለዚህ ማንችስተር ዩናይትድ ዋንጫዎቹን ለማምጣት ጥረት በሚያደርግበት ይሄ በዚህ ውድድር ዘመን የአውሮፓ ሊግን አሸንፎ ማጠናቀቅ የሚፈልግ ከሆነ ፕራግማቲክ መሆን ወይም ደግሞ በየጌሙ ተለዋዋጭ የሆነ አፕሮች ይዞ መቅረብ አለበት መከላከል ካለበት መከላከል አለበት ሞር ማጥቃት መሆን ያለ ማጥቃት የሚያስፈልግበት ጊዜ ላይ ደግሞ ያንን ማድረግ እንዳለበት ማንሳት ይኖርብናል። ሌላኛው ማንችስተር ዩናይትድ ትኩረት ማድረግ ያለበት ከሌሎቹ ተጫዋቾች በተለየ መልኩ ሁለት ተጫዋቾች ላይ መሆን አለበት። አንደኛው እንግዲህ በአውሮፓ ውድድሮች ላይ ስኬታማ ጊዜን ወደ ዩናይትድ ከመጣ በኋላ እያሳለፈ የሚገኘውን ራስሙስ ሆይሉንድን ማንሳት ይኖርብናል። ራስሙስ ሆይሉንድ በፕሪምየር ሊግ ወይም በኤፍኤ ካፕ፣ በሊግ ካፕ ማንችስተር ዩናይትድ በሚያደርጋቸው ዶሜስቲክ ውድድሮች ወይም ደግሞ በውስጥ ውድድሮች ላይ ስኬታማው ተጫዋች አይደለም። ያስቆጠረው አጠቃላይ ግብ በ63 ጨዋታዎች 13 ጎል ብቻ እንደሆነ የሚታወቅ ነው ነገር ግን ይሄን ተጫዋች ወደ አውሮፓ ውድድሮች ማንችስተር ዩናይትድ ወደ ማንችስተር ዩናይትድ ከመጣ በኋላ የተሳተፈባቸውን ጨዋታዎች ከተመለከተን በ14 ጨዋታዎች አስር ጎሎችን አስቆጥሯል። በእርግጥ አሁን ባለፉት 18 ጨዋታዎች በሁሉም ውድድሮች ግብ ሳያስቆጥር እየተጓዘ ነው፣ መጥፎ የሚባለ የውድድር ዘመን እያሳለፈ ነው የሚገኘው። ነገር ግን በአውሮፓ ውድድር ላይ ከእንግሊዝ ፕሪምየር ሊግ በተለየ መልኩ ስፔሶችን መክፈት የሚችሉ ቡድኖች በተለያየ አጋጣሚ መገኘታቸው ስለማይቀር ያንን የሆይሉንድ ጥንካሬ መጠቀም አስፈላጊ ሆኗል። በእንግሊዝ ፕሪምየር ሊግ አብዛኞቹ ጨዋታዎች ላይ ታችሁት ከሆነ ራስሙስ ሆይሉንድ ከተከላካዮች ጋር አላስፈላጊ ፍትጊያ ውስጥ የሚገባ ጉልበቱን የሚያባክን ተጫዋች ሆኖ ትመለከቱታላችሁ። በዩሮፒያ ሊግ ወይም ደግሞ በአውሮፓ ውድድሮች ላይ ግን ሻምፒዮንስ ሊግ ወይ ወይም ዩሮፒያ ሊግ ላይ በሚደረጉ ጌሞች ላይ ግን ራስሙስ ሆይሉንድ ከበስተጀርባ ያለውን ስፔስ ብቻ እንዲያጠቃ በማድረግ የተሻለ ነገር መፍጠር እንደሚቻል ማንሳት እንችላለን። ስለዚህ ማንችስተር በአውሮፓ ውድድሮች ላይ የተሻለ ምቾት ተሰምቶት የሚጫወተውን ራስሙስ ሆይሉንድን የሚፈልግ ይመስላል። ትናንትና እንኳን በነበረው ጨዋታ ላይ ምናልባት እንደ ዲያጎ ዳሎ መጥፎ ውሳኔዎች ባይሆን ኖሮ ራስ መስ ሆይሉንድ ቢያንስ ሁለት ጎሎችን ማስቆጠር የሚችልበት እድል ነበረው። በተለይ ዲያጎ ዳሎ ኳሶቹን ካገኘ በኋላ ሳጥን ውስጥ ከደረሰ በኋላ በፍጥነት ኳሱን ለሆይሉንድ ክሮስ አድርጎለት ወይም ደግሞ ወደ ሳጥኑ ለቆለት መሆን አድርጎለት ቢሆን ኖሮ እነዛን ኳሶች ምናልባት ራስ መስ ሆይሉንድ የጎል ድርቁን መፍታት የሚችልበት ወይም ደግሞ መቅረፍ የሚችልበትን ጊዜ ሊያሳልፍ ይችል ነበር። ስለዚህ ካለፈው አመት ጀምሮ ብቻ ሳይሆን ዘንድሮም አይታችሁት ከሆነ በዩሮፒያ ሊጉ በቦዶ ግሊምት ጌም ሊሆን ይችላል፣ በቪክቶሪያ ፕሌዘን ጌም ሊሆን ይችላል። በአብዛኞቹ ጨዋታዎች ላይ ራስሙስ ሆይሉንድ ግብስ ያስቆጥር የምንመለከተው በአውሮፓ ውድድር ላይ ነው። ስለዚህ ያንን የሆይሉንድ የአውሮፓ ውድድር ባህርያትን አንሊሽ ማድረግ ለማንቸስተር ዩናይትድ አስፈላጊ ጉዳይ ነው። ሁለተኛው ተጫዋች ማንቸስተር ዩናይትድ የበለጠ ትኩረት አድርጎ በሱ ጥንካሬ መጫወት ያለበት ተጫዋች፣ ሌላኛው ተጫዋች አሌሃንድሮ ጋር ናቸው ነው አሁን ባለፉት ሶስት ወራት ራሱ አሌሃንድሮ ጋር ናቸው ብዙ ጎሎችን እያስቆጠረ አይደለም። አሰልጣኝ ሩብን አሞሪም ከመጣ ደግሞ አንድ ጎል ብቻ ነው ማስቆጠር የቻለው ግን ማንቸስተር ዩናይትድ በአሌሃንድሮ ጋርናቾ ጥንካሬም እየተጫወተ አይደለም። መልሶ ማጥቃቶች በፋስት ብሬኮች መጫወት በሚፈልግበት ጊዜ ለማንቸስተር ዩናይትድ የተሻለው ተጫዋች ራሱ አሌሃንድሮ ጋርናቾ እንደሆነ ይታወቃል። ትላንት በአንዳንድ ውሳኔዎቹ ላይ ብዙ ክፍተቶች እየተፈጠሩበት እንዳለ ከሩብን አሞሪ የጨዋታ ሀሳቤ ጋር ሙሉ ለሙሉ ለመዋሃድ እየተቸገረ እንዳለ ስንመለከት ነበር። ነገር ግን አሁንም ማንቸስተር ዩናይትድ በዩሮፒያ ሊጉ እስከ መጨረሻው ተጉዞ ዋንጫውን ማሳካት የሚፈልግ ከሆነ ይህን የአሌሃንድሮ ጋርናቾ የፋስት ብሬክ ባህርያትን ተግበር ይኖርበታል። ስለዚህ ማንቸስተር ዩናይትድ ኳሱን ለመያዝ ከሚያደርገው ጥረት ባልተናነሰ መልኩ በአንዳንድ አጋጣሚዎች ስለመልሶ ማጥቃቶች ብቻ ምናልባት በራሱ ሜዳ ላይ የቆየ መልሶ ማጥቃቶችን መተግበር የሚችል ከሆነ አሌሃንድሮ ጋርናቾ የተመቸው ተጫዋች ይሆናል። ሌላኛው ማንቸስተር ዩናይትድ ትኩረት አድርጎ ሊሰራ የሚገባው ነገር በኢፕስዊች ታውኑ ጨዋታ ላይ በይበልጥ የታየው እንቅስቃሴ ነው። ይህ እንቅስቃሴ ምንድነው? የቆሙ ኳሶች አጠቃቀም ነው። በዛ ጨዋታ ላይ እንደምታስታውሱት ማንቸስተር ዩናይትድ ሶስቱንም ጎሎች ማስቆጠር የቻለው ከነዚሁ ከቆሙ ኳሶች የመጡ እንደነበር ይታወቃል። ታዲያ የቆሙ ኳሶችን ለመጠቀም በቂ ተጫዋች ዩናይትድ አለው፣ ግን በምን አይነት መንገድ የሚለውን ቡድኑ መስራት ያለበት ጉዳይ ይመስላል። ከዚ ከኢብሲዩቹ ጨዋታ መጠናቀቅ በኋላ አሰልጣኝ ኬረን ማኬና የኢብሲዩቹ አሰልጣኝ የሰጡት አንድ አስተያየት ነበረ። ማንቸስተር ዩናይትድ አውት ማች ያደረገን በአንዳንድ ሞመንቶች በብዛት ደግሞ የተበልጠን የነበር ነው በቆሙ ኳሶች አጠቃቀም ነው። ማቲያስ ደሌክት፣ ከዛ ባለፈ ሃሪ ማጓየር፣ ሌኒዮሮ፣ ራስሙስ ሆይሉን፣ ጆሹዋ ዝርክዝ እያሉ ይጠቅሱ ነበር አሰልጣኙ በዛ ጨዋታ ላይ እና መጠቀም ከተቻለ ያንን ነገር እንደ ጥንካሬ መወሰድ የሚችልና ማንቸስተር ዩናይትድ በአውሮፓ ውድድር ላይ ያሉ ኦፖነንቶቹን የበለጠ ዶሚኔት ማድረግ የሚችልበትን እድል የሚሰጠ ይሆናል። በተለይ ራሳቸው ኬረን ማኬና ከዛ ጨዋታ በኋላ ምንድን ነበር ያነሱት? ብሩኖ የሚጥላቸው ኳሶችና እነሱ በአየር ላይ የነበራቸው ዶሚናንት ዶሚኔት ያደረጉበት መንገድ ለእኛ ብዙ ነገሮችን ከባድ አድርጎብን ነበር፣ ተበልጠናል በዛ እስከ ማለት ደርሰዋል። ስለዚህ ተመሳሳይ በፕሪምየር ሊግ ያለ ክለብን በቆመ ኳስ አብዛኞቹ ሀሜት የሚቀርብባቸው አይደሉም። ስፔሻሊስት የሆኑ ክለቦች ቢኖሩም ግን ሀሜት አይቀርብባቸውም። አብዛኞቹ የእንግሊዝ ከታች እርከን ላይ የሚገኙ ወይም ደግሞ ደረጃቸው ዝቅ ያሉ የሚባሉ ቡድኖች የመልሶ ማጥቃት ቡድኖችና የቆመ ኳስ ላይ አጠቃቀማቸው ላይ የላቁ ቡድኖች እንደሆኑ ይታወቃሉ። ስለዚህ ዩናይትድ ይህንን እንደ ጠነካሪው መጠቀም ይኖርበታል። ሌላኛው ሁሉ ጊዜም ቡድኖች በሜዳቸው ሲጫወቱ ስለሚያሸንፉ ብቻ አይደለም ተፈሪ የሚሆኑት። የደጋፊዎቻቸውን ፊር ፋክተር አስፈላጊ ይሆናል። ኦልትራፎርድን ድጋሚ አስፈሪ ሜዳ ከማድረግ አንጻር ደጋፊው ራሱ ሚና ይጫወታል። ለምሳሌ አንድ ነገር ልጠቁማችሁ፣ ትላንትና ፌነርባቼ በሬንጀርስ ጋር ከሬንጀርስ ጋር በነበረው ጨዋታ ሽንፈት ካስተናገዱ በኋላ ጆዜ ሞሪኖ አንድ አስተያየት ሰጥተው ነበር። ጨዋታው ላይ እኛ ጥሩ አልነበርንም፣ በሜዳችን ስለዚህ መሸነፋችን ተገቢ ነው። ነገር ግን ደጋፊዎቻችንም ልክ እንደኛው መጥፎ ነበሩ የሚል አስተያየትን ሰጥተው ነበር። በተለይ ተጫዋቾቻችንን ከማበረታታት አንጻር፣ በስቴዲየሙ ላይ የነበረውን ድባብ ከመቀየር አንጻር ብዙ ክፍተቶች ነበሩባቸው የሚል አስተያየትን ሲሰጡ ነበር። ስለዚህ ማንችስተር ዩናይትድ በኦልድራፎርድ በእርግጥ በመቶ ሰላሳ አንድ ዓመታት ውስጥ መጥፎ የሚባለውን የውድድር ጊዜ እያሳለፈ ያለው በዚህ ዓመት ነው። ነገር ግን ይህንን እንዴት መቅረፍ ይቻላል? ደጋፊዎቹ ምናልባትም ከጨዋታው መጀመር ጀምሮ ልክ አንፊልድ ላይ ታችሁ ከሆነ ቡድኑ እየተመራን ቢሆን ያ ፊር ፋክተር አለ። በቡድኑ እንቅስቃሴ ብቻ ሳይሆን ደጋፊዎች ተጫዋቾቹ ላይ የሚጋባ ስሜትን መፍጠር ይችላሉ። ኦልትራፎርድ ላይ እነዚህ ነገር ምናልባት ለመጨረሻ ጊዜ ከተመለከትን ረዥም ጊዜ ሆኗል። ይሄንን ነገር መመለስ ይኖርባቸዋል። ስለዚህ ደጋፊው በራሱ የሚጫወተው ሚና በኦልትራፎርድ ይኖረዋል ማለት ነው። በተለይ አሁን ቀጣይ ሳምንት ከራያል ሶሲዳድ ጋር ኦልትራፎርድ በሚደረገው ጨዋታ ለመጨረሻ ጊዜ ወደ ኦልትራፎርድ ሲመጣ በብሪያስ ሜንዴዝ ጎል አማካኝነት ሪያል ሶሲዳድ አሸንፎ መሄዱ የሚዘነጋ አይደለም። በፍጹም ቅጣት ምት የተቆጠረች ግብ እንደነበረች እናስታውሳለን። ትላንትና በፍጹም ቅጣት ምት ነው ማንችስተር ዩናይትድ የተቆጠረበት። ስለዚህ ኦልትራፎርድ ስሜቱ የጋለ ስሜትን ለመፍጠር የደጋፊዎቹ ሚና ላቅ ያለ ነው። የኤሪክ ቴናጉ ማንችስተር ዩናይትድ ባርሴሎናን ባሸነፈበት ጨዋታ ማንችስተር ዩናይትድ በጨዋታው ይመራ እንደነበር እናስታውሳለን። ነገር ግን እንደዛም ቢሆን ከሮበርት ሌቫንዶቭስኪ ፍጹም ቅጣት ምት በኋላ ማንችስተር ዩናይትድ አገግሞ ጨዋታውን ማሸነፍ ሲችል የኦልትራፎርድ ላይ የነበረው የደጋፊው ስሜት ለተጫዋቾቹ የሚጋባ ነበር። ይሄ ከራሱ ከተጫዋቾቹም ጭምር የሚጠበቅ ነው። ደጋፊዎችን ማነሳሳት፣ የተለያዩ ነገሮች በእንዲህ አይነት ውድድሮች ላይ ይሰራሉ። በአውሮፓ ምሽቶች ደግሞ የደጋፊዎች ሚና ላቅ ያለ እንደሆነ በተለያዩ ውድድሮች ላይ መመልከት ይችላል። እነዚህ ዋነኛ ዋና ዋና ነጥቦች ምናልባት ማንችስተር ዩናይትድ በሚፈልግ ያደርገው የመጥፎ በሚባለው የውድድር ዘመን ላይ አንድ ጣፋጭ የሚባል ስኬት ይዞ ሊጨርስ የሚችልበትን እድል ሊሰጠው እንደሚችል ማንሳት እንችላለን። እነዚህን ነገር ያደርጓቸዋሉ ወይም እንግዲህ የሚለውን ነገር አብረን የምንመለከት ይሆናል። ሌላኛው ግን ልክ ጆዜ ሞሪኒዮ በፕሪምየር ሊጉ ያኔ ስድስተኛ ደረጃን ይዘው ሲጨርሱና የአውሮፓ ሊጉን ሲያሳኩ አንድ ያደርጉ የነበሩት ነገር ሮቴት ነው። ማንችስተር ዩናይትድ ብዙ ሮቴት ለማድረግ አይመቸውም ግን ያሉትን ተጫዋቾች ለዚህ ውድድር መቆጠብ ያስፈልጋል። ለምሳሌ ጆሹዋ ዚርክዜ ባለፉት ተከታታይ ሳምንታት በጣም ጥሩ ፐርፎርማንስ እያሳየ ነው ያለው። በጨዋታ እንቅስቃሴዎች ግን ጥሩ ፐርፎርማንስ እያሳየ ስለሆነ በኤፍኤ ካፕም፣ በፕሪሚየር ሊግም፣ በኤሮፓ ሊግም መጠቀም አስፈላጊ መስሎ አይታይም፣ ለየትኛውም ክለብ። ስለዚህ አንድ ማድረግ ያለበት ነገር አሰልጣኝ ሩበን አሞሪም ተጫዋቾቹን ሮቴት ማድረግ አስፈላጊው ጉዳይ ይሆናል ማለት ነው። ለምሳሌ የሪያል ሶሲዳድ ሁለቱ ጨዋታዎች የደርሶ መልስ መርሃ ግብሮቹ አርሰናልና ሌስተር መሀል ላይ የሚገኙ ናቸው። ሪያል ሶሲዳድን ይገጥማል ከዛ በኋላ ራሱ ቀጥሎ የሚያደርገው ጨዋታ ሪያል ሶሲዳድን ነው የሚገጥመው፣ ከአርሰናል ጨዋታ በኋላ አርሰናል ነው እሁድ ገጥሞ ሪያል ሶሲዳድን ሀሙስ ገጥሞ ድጋሚ ወደ ፕሪመር ሊጉ ተመልሶ ሌስተርን ይገጥማል። ከአርሰናል ጋር የሚደረገው ጨዋታ ለዩናይትድ አስፈላጊም እንኳን ቢሆን በሜዳ ላይ የሚደረግ ቢሆን ከአርሰናል ጋር በሚደረገው ጨዋታ ዩናይትድ የክብር ጉዳይ ካልሆነ በስተቀር አስፈላጊ ጨዋታ ነው ተብሎ አይታምንም በዩናይትድ አሁን ባለበት ደረጃ። ስለዚህ ምንም አይነት ለውጥ የሚፈጠር ባለመሆኑ ምክንያት በፕሪመር ሊጉ ላይ በሚደረጉ ጨዋታዎች አብዛኞቹ የቡድኑ ወሳኝ የሚባሉ ተጫዋቾችን ሮቴት ማድረግ ያስፈልጋል። በተለይ ከጉዳት ጋር ችግር ያለባቸው አሁን እንደ ኮቢ ማይኖ፣ ሉክ ሻው ያሉ ተጫዋቾች ወደ ቡድኑ እየመጡ ነው እና ሃሪ ማጓየር ከጉዳት መልስ በቀጣዩ እንደሚመለሱ ይጠበቃል እና ኡጋርተ ይመለሳሉ። እነዚህን ልጆች ለእነዚህ ጨዋታዎች መቆጠብ አስፈላጊ ሆኖ ነው የሚታየው። እነዚህን ነገር ማድረግ ምናልባት ማንችስተር ዩናይትድ በአመቱ መጨረሻ የዩሮፒያ ሊግ ውድድርን አሸንፎ ሊጨርስ የሚችልበትን አጋጣሚ ይፈጥርለታል ወይም ደግሞ እድል ይፈጥርለታል። ኢማኑኤል አልጓሲል እንደሚሉት ማንቸስተር ዩናይትድ ዩሮፒያ ሊጉን ለማሳካት ዋንጫውን ለማንሳት ከሌሎቹ ቡድኖች የተሻለው ቡድን ነው የሚል አስተያየትን ከትላንትና ጨዋታ በፊትም ሲሰጡ ነበር። ሪያል ሶሲዳድ እንደተጠበቀው ዘንድሮ ጥሩ ጊዜን እያሳለፍ አይደለም የሚገኘው። በሊጉም ዘጠነኛ ደረጃ ላይ ነው ዝቅ ያለ ፐርፎርማንስን ያሳየው። ነገር ግን ከማንቸስተር ዩናይትድ ጋር ያለው ቁጥራዊ መረጃም ጥሩ የሚባል አይደለም። በስድስት ግንኙነት በአንድ አጋጣሚ ብቻ ነው ያሸነፉት በሶስት አጋጣሚዎች ደግሞ ሽንፈት አጋጥሟቸዋል። በሜዳቸው ባለፈው በጋር ናቸው ግብ የተሸነፉበትንም ውድድር ዘመን ጨምሮ ማለት ነው። ከዛ ባለፈ እንደምታስታውሱት በኦሌጉናር ሶልሻየርም ጊዜ የአራት ለባዶ ሽንፈት እንዳስተናገዱ የሚዘነጋ አይደለም። ቀጥዩ ሐሙስ የሚጠበቅ መርሀ ግብር ነው። ማንችስተር ዩናይትድ እንዴት ባለመልኩ ይህንን ውድድር እስከ ፍጻሜው ይዞት ሊጓዝ ይችላል የሚለው የሚጠበቅ ጉዳይ ነው ሌሎቹም ቡድኖች ግን በዚህ ውድድር ይጠበቃሉ ትላንት የተሸነፉት የጆዜ ሞሪኒዮ ፋይነርባቺ ባለፉት ጥቂት ዓመታት በአውሮፓ ውድድር ላይ ወደ ላይኛው ከፍታ እየመጣ የተፎካከረ የሚገኘው የክላውዲዮ ራኔሪ ሮማ ከዛ ባለፈ ትላንት በኤዝዴ ዳልካማር የተሸነፈው የአንጅ ፖስቴኮግሉ ቶተናም በቀላሉ ቦታ የሚሰጣቸው ቡድኖች አሉም የኤርኔስቶ ቫልቬርዴው ቢልባዎ ሳይረሳ ማለት ነው እነዚህ ሁሉ ቡድኖች አሸንፎ ፍጻሜ ይደርሳሉ አብረን እንመለከታለን ግን ቡድኑ ዋንጫውን ለማሳካት ከሚያስፈልጉት ነጥቦች መካከል ጥቂቱን ወደ እናንተ ያደረስ ነው ምን አስተያየት አላችሁ አስተያየታችሁን ልታቀርቡልን ትችላላችሁ መልካም ጊዜ የተመኘውላችሁ ሰላም